ሳ ኤርሚያስ ምዕራፍ 18 ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህ አለው፣ ተነስተህ ወደ ሸክላው ሰሪ ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላው ሰሪ ቤት ወረድሁ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃውም የሚሰራው የነበረው ዕቃ በሸክላው ሰሪ ውጭ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራ! የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራው በእውኑ እኔ በእናንተ ዘንድ መስራት አይቻለኝ የምን እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በኔ እጅ አላችሁ። ጭቃው በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። እግዚአብሔር ይመስገን። ጭቃው በሸክላ ሰሪው እጅ ውስጥ እንዳለ እኛም በእግዚአብሔር እጅ ውስጥ አለ። ይሄ ሸክላ ማንነት በእግዚአብሔር እጅ የተሰራ ነው። እግዚአብሔር ቀርጾ ለእርሱ ማንነት እንድንሆን እየተፈጠረ ነው። ሰዎች ነ ዳግም አዲስ ልደት ዳግም አዲስ ትውልድ አገኘን ብለን በመንፈስ ቅዱስ የምንመላለስ እኛ በጌታ የዳነን ሰዎች በእግዚአብሔር እጅ ውስጥ ነን። ከእጁ መዳፍ ማንም እኛ ሊያወጣን አይችልም። በእኛ ውስጥ ያለው መንፈስ ቅዱስ ወደ እውነቱ ላይ ይመራናል፣ ትክክል ወደ ሆነበት መንገድ ይመራናል። አሁን በጌታ እጅ ውስጥ ነና፣ አሁን በጌታ ድነናልና አዲስ ማንነት በእኛ ውስጥ አለ። ክርስቶሳዊ ማንነት በእኛ ውስጥ አለ። እነሆ ምን አለ? እኔ ብሄድ ይሻላችሁ፣ መንፈስ ቅዱስም እልክላችኋለሁ። እርሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ወደ እውነት ሁሉ እውነት ወዳለበት ሁሉ ይመራናል። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ወደ ውሸት አይመራንም። ወደ ጥፋት አይመራንም። ክርስቶስ ወደ ማይከብርበት ስፍራ አይመራንም። የመንፈስ ቅዱስ በእኛ ውስጥ ያለው እውነተኛ ማንነት አለው፣ ሰላማዊ ማንነት አለው፣ ደስተኛ ማንነት አለው። ስለዚህ እኛ በክርስቶስ ኢየሱስ የተዋጀን በእጁ ውስጥ ያለን ከእጁ መዳፍ ውስጥ ማንም ሊያወጣን አይችልም። ነገር ግን አንዳንድ ጊዜ ምን ይሆናል፣ በህይወታችን መንፈስ ቅዱስ የሚያዝንበት አጋጣሚ ይኖራል። ወደ እውነት ሁሉ መሄድ ስንችል ወደ ክፋት በራሳችን አእምሮ መሄድ ከቻለን ክርስቶስ ወደማይከብርበት ክርስቶስ ወደማይሄደው ስፍራ እየተጓዝን በመጣን በመጣን ሰዓት ይሄ መንፈስ ቅዱስ ከውስጣችን ያዝናል፣ ይበሳጫል። ነገር ግን እውነተኛ ማንነት እኛ ውስጥ አለ፣ ክርስቶስ በእኛ ውስጥ አለ። ስለዚህ ወደ ሌላ ክርስቶስ ወደ ማይወደው ስፍራ ሲያስጉዘን ዘን ይሄ ውስጣችንን ቆም ብለን ልንመረምረው ያስፈልጋል። እኔ ውስጥ ያለው እግዚአብሔር መንፈስ ነው፣ እኔ ውስጥ ያለው ሰላማዊ ማንነት ነው፣ እኔ ውስጥ ያለው ፍቅር ነው፣ እኔ ውስጥ ያለው ደስታ ነው፣ እኔ ውስጥ ያለው ክርስቶስ ነው ብለን እውነተኛውን ማንነት ልንይዘው ያስፈልጋል። አሁን በዓለም ሳላችሁ መከራ አለባችሁ ተብለናል። ነገር ግን አለምን አሸንፌዋለሁ። አሁን አያገኘ ነው አይደለም፣ ይመጣል። መከራው ሊመጣ ይችላል፣ ይመጣል። ችግሩ ሊመጣ ይችላል። ወገኖች እሱን ማወቅ አለብን። አሁን ክርስትና ህይወት፣ እግዚአብሔር በመትረፍረፍ ህይወት ውስጥ የሚያኖረው ማንነት ነው። ክርስቶስን ስንቀበል የዘላለምን ህይወት አግኝተን በዘላለማዊ ህይወት የምንመላለስ ሰዎች፣ ሰማይ ዙፋን የሆነ ምድር የግሩ መረገጫ የሆነ አምላክ ነው የምናመልከው። ስለዚህ እግዚአብሔር በጣም ጥልቅ ከሆነ ድህነት ውስጥ ባለጠጋ ያደርጋል። አሁን እኔ ይቻለሁ ያደርጋል። እግዚአብሔር ይባርካል፣ በመትረፍረፍ ውስጥ ያኖራል። እግዚአብሔር በእኛ ውስጥ ብዙ በረከቶችን ያመጣል። ነገር ግን ምን አለባችሁ? መከራ አለባችሁ። እኛ ትኩረታችን የሚታየው ላይ ብቻ ከሆነ መከራው ሲመጣ ልንደነብር እንችላለን፣ ልንደነግጥ እንችላለን። እንዴ ክርስትና እንዲነወይ ልንል እንችላለን። ደስ አይደለም። ጌታ ያለማመደናል። በሚገባ መንገድ ያለማመደናል። በምንረዳው ነገር ያለማመደናል። ምን እንድንሆን ይፈልጋል? ጠንካሮች እንድንሆን ይፈልጋል። ከወተት ወደ አጥንት እንድንመላለስ ይፈልጋል። ብርቶዎች እንድ መከራው ቢመጣ እሳቱ ቢመጣ እሳቶች ብትጣነው እሳቱ አያቃጥላችሁም፣ ወገኖች አያቃጥላችሁም። እንደውም አምሮባችሁ እሳቱ አሱባችሁ ለምልማችሁ ነው የምትወጡት፣ ለምልማችሁ ምንም ቢመጣ ወው አያሰት። ነገር ግን በእግዚአብሔር መታ በእግዚአብሔር መገገብ እለት እለት በመንፈስ መቀጣጠም ይፈልጋል እግዚአብሔር እኛ ውስጥ ያለው የእውነት መንፈስ ወደ እውነት ሁሉ መሄድ ያስፈልገናል። እግዚአብሔር ወደሚከብርበት እሱ ክርስቶስ መንፈስ ቅዱስን ወደሚያዝንበት ስፍራ ሳይሆን ክርስቶስ ወደ የሚታይበት የሚገለጥበት ማንነት ውስጥ እንድንመላለስ ይፈልጋል። ክርስቶስ እንድንሸት ይፈልጋል። ምክንያቱም እግዚአብሔር ከዛ ከለማዊነት ሲያወጣ፣ እግዚአብሔርን መምሰል፣ እርሱን መምሰል፣ እርሱን እንድናስብ በተሰጠን እድሜ እሱ እንድናከብር ነው የሚፈልገው ሌላማ እንደዛው ባልሆነ ወገኖ ሌላማ ክርስትና እንደዛው አንድ አይነት ከሆነ ሊሆን አይችልም። ስለዚህ የተለየ ማንነት ክርስቶስን በእኛ ማሳየት ጠንካሮች እንድንሆን ይፈልጋል እግዚአብሔር። ብርቱዎች እንድንሆን በራሳችን በሁለት እግሮቻችን እንድንቆም ይፈልጋል። በመንፈስ ቅዱስ ኃይል ተመርተን እንድንቆም እንድንበረታ ይፈልጋል። ከሚነፍሰው ከሚሰማው ጥረው እንደዚያማ ከሆነ እኔም ወደዚያ አብሬ መሆን አይደል? እንደዚያ አይደለም ክርስትና የገለመው። ወገኖች እኛ በተረዳን በከባድ መጠን ክርስቶስን አክብረን እንድንኖር እግዚአብሔር ይፈልጋል። እንድንበረታ ይፈልጋል። ስለዚህ ምንድን ነው መቋጫ ሀሳቤ፣ እች ሸክላውን እንድንጠብቀው ይፈልጋል ነው። ይሄ ሸክላ ማንነት የሚሰበር ማንነት ነው። ሸክላውን ካልተንከባከብን ነው ወገኖች በእግዚአብሔር ቃል በእግዚአብሔር እውነት በጸሎት ካልበረታን ዕለት ዕለት በመንፈስ ቅዱስ አይል ካልጠነክር ይሰበራል፣ ይሰበራል። መንፈስ ቅዱስ እሱ ወደማይከብርበት ስንሄድ ያስ ነው፣ ይሰበራል። የማዘን ማንነት አለው። ልንበረታ ሲገባል፣ ልንጠነክር ሲገባል። ለመሰበር አንውጥ፣ ለጠላት ደስታ አንሩጥ፣ ለሰይጣን ክፋት አንሩጥ። ዲያብሎስ አያራሳ ዙሪያችንን ይዞረናል። ከኛ ክፋትን ይፈልጋል። ከኛ ጥያትን ይፈልጋል። ከኛ ቁጣን ይፈልጋል። ከኛ ስድብን ይፈልጋል። ከኛ ወንድሞቻችንን፣ እህቶቻችንን አለመውደድ አለመውደድ ይፈልጋል። ከኛ ጥላቻ ይፈልጋል። ያችን ቀዳዳ ካገኘ በዛ ቀዳዳ ውስጥ መግባት ይፈልጋል። ቀዳዳ አገኛ፣ እኔ ጋር ክፋት አገኛ፣ እኔ ጋር ተንኮል አገኛ፣ ያችን ቀዳዳ ውስጥ ከገባ በሱ ቁጥጥር ስር ለማስኬድ ይፈልጋል። ግን እግዚአብሔር ይመልሳል። እግዚአብሔር እንደገና እድል ይሰጣል። ነገር ግን የሆነ ጊዜ ደግሞ አለ በክርስትና ሕይወታችን በርትተን ጠንክረን የምንቆምበት ጊዜ አለ። ማዕበሉ ሲመጣ ወጀው ሲመጣ ሲያልፍ አይመስለን እግዚአብሔር ሲያስወጣ ይሄ መንፈስ ቅዱስ በኃይል በእኛ ውስጥ ሲቆጣጠረን ማለት ነው። በእርሱ ልሁና ስንቆጣጠር ማለት ነው። ይህ ሸክላውን እንዴት ነው የምንጠብቀው? ይህ ሸክላውን እንዴት ነው በእግዚአብሔር ቃል በእግዚአብሔር ማንነት ውስጥ የምንጠብቀው? የእኛ ማንነት ያለው በእግዚአብሔር እጅ ላይ ነው። ሸክላ ሰሪው በሸክላ እጅ ውስጥ፣ ጭቃው በሸክላ እጅ ውስጥ እንዳለ እንዲሁ እኛም በእግዚአብሔር እጅ ውስጥ፣ እናንተም በእግዚአብሔር እጅ ውስጥ ከእግዚአብሔር እጅ ውስጥ አንወጣ። ነገር ግን ጊዜያችንን አናባክ። የተሰጠንን ጊዜ በራሳችን ሀሳብ እየተጓዝን በራሳችን ፍቃድ እየተጓዝን ጊዜያችንን አናባክ ነው። እድሜም ይሄዳል፣ እድሜ ይሄዳል። ትናንትና ሰላሳ ዓመት የነበረን ዛሬ አርባን ገብተናል፣ አርባ የነበረን ነገ ደግሞ አምሳ እንገባለን። ጊዜ እየሄደ እየሄደ ነው የሚመጣ። የሚጠብቀን ነገር የለም። ነገር ግን ጠንክረን ጠንካራ ክርስቲያን ሆነን እግዚአብሔርን አክብረን በእግዚአብሔር ማንነት ውስጥ ተመላልሰን እንድንኖር እግዚአብሔር ይፈልጋል። የጠነከሩ ልጆች፣ በእርሱ የሚታመኑ ልጆች፣ ማዕበል ወጀቡ የማይወስዳቸው ልጆች እንድንሆን ይፈልጋል። ክርስቶስን እንኳ እንድንሸት እንድንመስል ይፈልጋል። ሐዋርያው ጳውሎስ ምንድን ነው ያለው? እኔ ክርስቶስን እንደምመስል እናንተ እኔ እሱን ማንነት ማንን አሳይቶ ነው ይሏለ ሐዋርያው ጳውሎስ አይተናል። ከእሱ ትንሽ ወርሰናል፣ ትንሽ ተቀብለናል። ይኸው ቃል ነው ቃሉን ነው አምነን እየተረዳን ያለን ጥቂት። ለአንድ ሰው እንኳን ለአንድ ልጆቻችን አጠገባችን ላለው ልጆቻችን እንኳን ለአንድ ሰው ለወንድሞቻችን፣ አንድ እንኳን ለልጆቻችን ለትዳራችን አንድ ምሳሌ እንኳን ብንድ አጠገባችን ሌላውን እንኳ አጠገባችን ምሳሌ ብንድ ጠንክረን ማህበሉ ቢመጣ አብረን ምኑ ሊመጣ አብረን! እግዚአብሔር በማህበር ውስጥ ደግሞ እንድንቆ አይፈልግም። እግዚአብሔር ፍቃድ አይደለም። ነገሮች እግዚአብሔር ያሳልፋል። እግዚአብሔር አመቻችቶ ያኖራል። ነገር ግን ዓለም ውስጥ ነው ያለነው። ዓለም ውስጥ ነው ያለነው። በተሸነፈ ዓለም ውስጥ ነው ያለነው። እግዚአብሔር አሸንፎልናል። አሁን የመቀንቅ ነገር ይመጣል፣ ነገር ግን እንድናሸንፍ እንድንበረታ እግዚአብሔር ይፈልጋል። ለዚህ ነው ወገኖች ምሳሌ ብንሆን እግዚአብሔር ይፈልጋል። ከእኛ እናዋራ ጳውሎስ ምሳሌ እንደሆኑ አንድ ነገር ይዘህ ይሄዳል። ወገኖች እማያልፍ ይመስለን ያልፋል። ሁሉ ነገር ያልፋል፣ ያልፋል። እግዚአብሔር ብቻ ጸንቶ የሚኖረው፣ የእግዚአብሔር ቃል ብቻ ጸንቶ የሚኖረው። ነገር ግን አንድ ነገር ጥለን አንድ ነገር ፍሬ ጥለን ንለ ያ ፍሬ ዘር ይሆናል፣ ያድጋል። የሚያድግ ነገር አለች ምሳሌ እግዚአብሔር አስቦን እግዚአብሔር አለምን ሆን በእግዚአብሔር ቤት ተመቻችቶልን እግዚአብሔርን በእኛው ይበት ውስጥ ተገልጦ በልተን አብልቶን አጠጥቶን አሳምሮን አስቦን እግዚአብሔር አለምን ሆን በጌታ ቤት በእውነት ቢገባን እና በንረዳ እኛ ነው ተጠቃሚ የሚሆነው በለም በመለምለም ህይወት ውስጥ ነው የሚኖረው። በመለምለም በእውነት እግዚአብሔር አለም ነው። በቃ አስገርሞ አስደንቆ ያኖራል። ይሄ ነው የእግዚአብሔር ሀሳብ፣ ይሄ ነው የእግዚአብሔር እቅድ። ስለዚህ ይሄን ሸክላ እንጠብቅ፣ ቤታችንን እንጠብቅ፣ ልጆቻችንን እንጠብቅ፣ ትዳራችንን እንጠብቅ። አሳልፈን አንስጥ። ጠላት ዲያብሎስ ይፈልጋል እለት እለት ይፈልጋል፣ ይዞራል። ነገር ግን አሳልፈን አንስጠው፣ እንታገል እስከ መጨረሻው፣ እንጽና፣ እንበርታ፣ እንጠን፣ እንጠንክር ነው እምላችሁ ወገን። የሚረዳን መንፈስ ቅዱስ ከኛ ጋር አለ። ወደ እውነት ሁሉ የሚረዳን መንፈስ ቅዱስ በእኛ ውስጥ አለ። እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር አለ። ዛሬ እንድንኖር እግዚአብሔር ይፈልጋል። ለዛሬ እንድንኖር ይፈልጋል። እንድንጨነቅ እግዚአብሔር ሐሳብ ነው። በጭንቀት ሕይወት ውስጥ እንድንመላለስ እግዚአብሔር ፍቃድ አይደለም። እግዚአብሔር ለእኛ የከበረ ሐሳብ አለ። ለእናንተ ነው አስባት ሐሳብ ፍጻሜና ተስፋ ሰጣችሁ ዘንድ የሰላምን ሐሳብ ነው የተባለ የሰላም ሐሳብ የክፋት የክፋቱን አንመልከት። እግዚአብሔር የሰላምን ሐሳብ ነው በእኛ ውስጥ ያለው። የመትረፍረፍ ሐሳብ ነው በእኛ ውስጥ ያለው።